በቀይ ባህር እልፍ የኢትዮጵያ መርከቦች ሲመላለሱ ኖረዋል። ከአንደኛው የምድር ጫፍ ወደ ሌላኛው ተጓጉዘዋል። የኢትዮጵያን የስልጣኔ ልክ ሀብትና፣ ክብር እንዲሁም ታላቅነት አንድ ማሳያ ሆነው ኖረዋል። የኢትዮጵያ ታሪክ ሲገለጥ በአብዛኛው ከቀይ ባህር ጋር ተያይዞ እናገኘዋለን። እናም ደግሞ ወደ ታላቅነት ለመመለስ ለምታደርገው ጉዞዋ የባህር በር ጥያቄዋ መሰረታዊ የሚሆነው እዚህ ላይ ነው። በዓለም ላይ ከፍተኛ የኢኮኖሚ እድገት በጂዲፒም ካየናቸው የመጀመሪያዎቹ አስር ላይ የመጀመሪያዎቹ አምስት ላይ ያሉ አገራት ብዙዎቹ ባህር በር ያላቸው ናቸው። ስለዚህ ባህር በር የሴኪሪቲ የኢኮኖሚም የክብርም የታሪክም በዓለም ላይ ተጽዕኖ ለመፍጠርም ለማቋቋምም ይረዳል። አሁን እንደ ሀገር እየተነሱ ያሉ ጥያቄዎች የኔ አካሌ ነበረ፣ አካሌን መጠየቅ እፈልጋለሁ። እንኳን አገር ወራስ በውጭ ኃይል እንዲሁም ደግሞ በውስጥ መመሳጠር ምክንያት የተለያየ የጂኦግራፊካል ሎኬሽን ሳይሆን ሁለት ወንድማሞች ወይ ደግሞ ቤተሰብም ሊለያይ ይችላል። የሚለያዩባቸው ምክንያቶች ብዙ ናቸው። ሲለያዩ እነዚህ ሰዎች የተለያዩት በህጋዊ መልኩ ነው የሚገባቸው ነገር ነው ወይ የምሉ ጥያቄዎች፣ ብዙ ጥያቄዎች ይነሳሉ ብዬ አስባለሁ። እና ኢትዮጵያ ጥያቄ ተፈጥሯዊ ጥያቄ ነው ብዬ ነው እኔ ማነሳው። ኢትዮጵያ በቀይ ባህር ላይ ባሏት ወደቦቿ ንግዷን ስታጧጡፍ ኖራለች። በቀይ ባህር ላይ የገነኑ የንግድ መርከቦች፣ የተፈሩ የጦር መርከቦች ቀይ ባህርን በዓለም አቀፍ ጫናዎች በቀጠናው የፖለቲካ ሽፍጦች በውስጣዊ የፖለቲካ ስህተቶች ከማጣቷ አስቀድሞ የኢትዮጵያ የንግድና የጦር መርከቦች በቀይ ባህር ላይ መልህቃቸውን ጥለው ኖረዋል። የጦር መርከቦቿ ሰላሟን፣ የንግድ መርከቦቿ ደግሞ የንግድ ስርዓቷን ሲያስጠብቁ ዘመናትን ተሻግረዋል። ይህንን ታሪኳን ወደ ቀደመ ክብሩ መመለስ የዚህ ትውልድ ኃላፊነት ነው። የአፍሪካ አገራት ለነጻነት ትልቅ ዋጋ የከፈለች አገር ናት። አፍሪካን ዩኒየን የመሰረተች አገር ናት። አፍሪካን ብቻዋን ወክላ ዩናይትድ ኔሽን በምስረታ ፋውንዲንግ መንበርስ ከሚባሉት እንትና ናት። ስለዚህ ይህንን ታሪካዊ ክብሯን የሚመጥን ሚና ሊኖረን ይገባል። ይህንን ሚና የሚጀመረው ዋሳኝ ይሄ ጂኦፖለቲካል ኢንቫይሮንመንት ሎኬሽኑ ቀይ ባህር ነው። ቀይ ባህር አሁን ፈልገን የምንሄደው ሳይሆን ሳን ግዴታ እዛ አካባቢ ላይ ያሉ ጉዳዮችን ሰላም የማስጠበቅ ታሪካዊ ኃላፊነታችን ነው። አሁን ላይ ኢትዮጵያ በታሪክ አጋጣሚ አታው የቆየችውን ቀይ ባህር ይመለስ ዘንድ ግልጽ ጥያቄን አቅርባለች። ይህ ጥያቄዋም በጋራ መልማትን መሰረት ያደረገ ነው። ቀይ ባህር ወይ ደግሞ ይሄ ጂኦግራፊካል ሎኬሽን ባልተገባ መልኩ ብናጣም አሁን ባልተገባ መልኩ እንመለሰን አይደለም። ኢትዮጵያ እያለች ያለችው እያለች ያለችው በሰጠው መቀበል መርህ እናርገው በሚቻል ቤኒፊት ላይ የተመሰረተ ኤክስቸንጅ ብናደርግ ለኛም ለወንድሞቻችን ጠቃሚ የሆነ ውጤት ይኖረዋል የሚል እምነት ነው። ኢትዮጵያን እንደ ስትራቴጂ እንደ ፖሊሲ እያራመደች ያለችውና ጥያቄ ብቻ አይደለም ልስጥም ነው እያለች ያለችው። ኢትዮጵያ ከጥንታ ሀብቷ ተለይታ ባይተዋር ሆና ቆይታለች። የራሷ በነበረ ባህር ላይ እንግዳ ሆና አገልግሎት ለማግኘት አያሌ ገንዘቦችን ፈሰስ ስታደርግ ኖራለች። ይሁን እንጂ ታሪክ ቀያሪ የሆነው ይህ ትውልድ አለሁልሽ ሲል ለእናት ሀገሩ ክብርና ሉዓላዊነት በጋራ ወስኗል።